ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ግንቦት 22 ወይም ሜ 30 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገቢያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት እየጠየቀን ሀሳብ አስተያየቶን ኮሜንት ላይ እንዳይረሳ እያለን ወደ ዕለቱ የምንዛሬ መረጃችን በቀጥታ ንለፍ። በዛሬው ዕለት በጥቁር ገቢያ አንድ የአሜሪካን ዶላር 158 ብር 38 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የጅራ ባንክ ሲሆን 132 ብር ከ08 ሳንቲም ገዝቶ 134 ብር ከ72 ሳንቲም እየሸጠ ነው። በንግድ ባንክ 131 ብር ተገዝቶ 133 ብር ከ66 ሳንቲም እየተመነዘረ ይገኛል። አንድ ዩሮ በጥቁር ገበያ 179 ብር ከ75 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 150 ብር ከ16 ሳንቲም ገዝቶ 153 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ47 ሳንቲም ተገዝቶ 151 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 192 ብር ከ50 ሳንቲም እየተመነዘረ ነው። የስዊስ ፍራንክንም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆንም 161 ብር ከ26 ሳንቲም ገዝቶ 164 ብር 49 ሳንቲም እየተሸጠ ነው። በንግድ ባንክ 155 ብር 45 ሳንቲም ተገዝቶ 158 ብር ከ56 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 114 ብር 65 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 96 ብር 18 ሳንቲም ገዝቶ 98 ብር 11 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር 25 ሳንቲም ተገዝቶ 95 ብር 11 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 101 ብር 74 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ84 ሳንቲም ገዝቶ 87 ብር ከ56 ሳንቲም እየተሸጠ ነው። በንግድ ባንክ 82 ብር ከ84 ሳንቲም ተገዝቶ 84 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ ሀያ ሁለት ብር ከዜሮ አራት ሳንቲም እየተመነዘረ ነው። የቻይና ዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን አስራ ስምንት ብር ከሰላሳ ስድስት ሳንቲም ገዝቶ አስራ ስምንት ብር ከሰባ አምስት ሳንቲም እየተሸጠ ነው። በንግድ ባንክ አስራ ሰባት ብር ከሰማኒያ ሰባት ሳንቲም ተገዝቶ አስራ ስምንት ብር ከሀያ ሁለት ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ አምስት መቶ አስራ ስድስት ብር ከዜሮ ስድስት ሳንቲም እየተመነዘረ ነው። አንድ ፓውንድ በጥቁር ገበያ 213 ብር ከ17 ሳንቲም እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 179 ብር ከ14 ሳንቲም ተገዝቶ 182 ብር ከ72 ሳንቲም እየተሸጠ ነው። በንግድ ባንክ 173 ብር ከ67 ሳንቲም ተገዝቶ 177 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ14 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ተገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ67 ሳንቲም ተገዝቶ 36 ብር ከ38 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 42 ብር ከ19 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 15 ሳንቲም ገዝቶ 36 87 ሳንቲም እየሸጠ ነው። በንግድ ባንክ 34 92 ሳንቲም ገዝቶ 35 62 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 411 6 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር ከ24 ሳንቲም እየተመነዘረ ነው። አንድ የባህረን ዲናር በጥቁር ገቢያ 420 ብር ከ01 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር ከ03 ሳንቲም ሲመነዘር የግብፅ ፓውንድ በጥቁር ገቢያ 3 ብር ከ18 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ ተመን ከባንክም ከጥቁር ገበያም እንደ ተመለከታችሁት ነው። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረበን። በዚያ በቃን። መልካም ጊዜ፣ መልካም ቀን